ሰላም ጠናስጠለን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ! አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 12 ቀን 2018 ዓ ምት የጣና ቴሌቪዥን የአመሻሽ ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የምንታገለው ለልጆቻችን ሳይሆን ዲያስፖራው ወገናችንም ወደ አገሩ እንዲገባ ጭምር ነው ሲል የተናገረው ታላቁ አርበኛ ልታሸማግሉን ትመጡ መጀመሪያ ራሳችሁ ተስማምታችሁና ታርቃችሁ ነው። እስካሁን የመጣችሁበት ሐሳባችሁ አስታራቂ ሳይሆን ልዩነትን ፈጣሪ ስለሆነ ታዝበናችኋል ብሏል። የአርበኛው ሙሉ ሐሳብ በቀዳሚነት የምትሰሙት ዜና ነው። ጎጃም ላይ የተካሄደው ትንቅንቅ ሁለተኛ ቀኑ ላይ በድል ቀጥሎ ውሏል። የደጋዳ ሞቱ ተጋድሎ አሁናዊ መረጃ ምን ይመስላል? ፋኖን የተቀላቀሉት የኮማንዶ አባላት ያስተላለፉት መልእክትስ ምን ይላል? ዜናችን በዝርዝር ያሰናዳው የተጋድሎ መረጃ ነው። የዘር ማጥፋት ጦርነት ወጀብን አገዛ የሚወክለው ብሔር የለውም። የኦሮሞ ህዝብም ቢሆን መርቆ አላዘመተብንም። ይህ ሰራዊት እየወደቀ ያለው የብልጽግና አገዛዝ ሰራዊት ነው ይላል ሌላው አርበኛ። የአርበኛው ሙሉ ሐሳብ እናስደምጣቸዋለን። አገሪቱ የታመመችበት በሽታ ቤተ ክርስቲያንንም እያወካት መሆኑን አቡነ ፓትርያርክ አባ ማትያስ ገልጸዋል። አገር እንድትድን ይበጃል ያሉትን መፍትሄም አቅርበዋል። በአመታዊ የቅዱስ ሲኖዶስ አብይ ጉባኤ ላይ አቡነ ማቲያስ ለሀገርም ለምእመናንም ያስተላለፉትን መልእክት በዜናችን እናስደምጣቸዋለን እነዚህን እና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ከምትከፋፍሉን ገንዘባችሁ ቢቀርብን ይሻላል፣ አርበኛ ደረጀ በላይ። የአማራ ፋኖ የትግል ጉዞን ፈታኝ ያደረገው የአደረጃጀት አንድ አለመሆንን ተከትሎ የተፈጠረውን የጎንዮሽ ውጊያን ለማስቀረት በፋኖ መሪዎች መካከል የአንድነት ውይይት በስፋት እየተካሄደ ይገኛል። በዚህ ጉዳይ አስተያየቱን የሰጠው አርበኛ ደረጀ በላይ ላደረጋችሁልን የገንዘብም የሀሳብም ድጋፍ እናመሰግናለን፣ ነገር ግን ከምትከፋፍሉን ገንዘባችሁ ቢቀርብን ይሻላል ሲል ተናግሯል። የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበር ና የጎንደር ጠቅላይ ግዛት እዝ ዋና አዛዥ አርበኛ ደረጀ በላይ አስተያየቱን ሲቀጥልም ትግላችን እንደ ጎንደር በአንድ እዝ እንዲመራ እየታገለን ነው። ጥረታችን ተጀምሯል። እግዚአብሔር ይታከልበትና በቅርቡ አጠናቀን የአመራር አደረጃጀታችንን ግልጽ እናደርጋለን ብዬ ተስፋ አደርጋለሁ ብሏል። መሬት ላይ ያለው የሁለታችንም እዝ ሰራዊትና የተወሰኑ አባቶች ሁለታችንንም አግኝተውን አወያይተውናል ሲል ስለ አንድነቱ ጉዞ የተናገረው ታላቁ አርበኛ ደረጀ በላይ አክሎም ብዙ ወንድሞችና አቶች በሽማግሌ ስም እየመጡ ይጠይቁን ነበር። ብዙዎቹን ታዝቢያቸዋለሁ። ወደፊት የምንነጋገር ይሆናል። ካለፍንም ታሪክ ይፋረደናል። አንዳንዶቹ የሚመጡት እኛ አንድ እንድንሆን ሳይሆን ጎንደርን በአቅጣጫና በአውራጃ እየከፋፈሉ ሲያለያዩን ነበር የቆዩት ይህ ድርጊት ነው ትግላችንንም ሆነ አንድነታችንን ወድዋላ ሲጎትትብን የኖረው በማለት በአማራ ህዝብ የሉና ትግል ውስጥ አፍራሽ ያላቸውን ኃይሎች በስምና በግብር ጠቅሶ ተናግሯል። በተለይም የፋኖን አንድነት ለማምጣት በዋናነት በሰለጠነው ዓለም የሚኖረው ወገን ኃላፊነቱ ከፍ ያለመሆን ይገባው እንደነበር አርበኛ ደረጀ ገልጾ እኛ የምንታገለው ለልጆቻችን አይደለም ከዚህ ልቅ ወደ አገሩ እንዳይገባ ለተከለከለው በውጭ ለሚኖረው ወገናችንም ጭምር ነው። በውጭ ያላችሁ ወገኖቻችን ላደረጋችሁልን ድጋፍ ሳላ አላልፍም በገንዘብም በሐሳብም ደግፋችሁናልና፣ በጣም አመሰግናለሁ። ነገር ግን ሐሳባችሁ በተለይም የሽምግልና ሐሳባችሁ ጠቃሚ አልነበረም። ያለፈው አልፏል፣ በይቅርታ ልናልፈው እንችላለን። ለቀጣይ ግን ከዚህ ሐሳባችሁ ውጡና ልትሸመግሉን ስትመጡ መጀመሪያ የራሳችሁ ሽኩቻና ጠባችሁን ጣሉ ሲል አሳስቧል። ይህ የምንታገለው ለልጆቻችን አይደለም ሲል የተናገረው አርበኛ ደረጀ በላይ በዚህ የህልውና ትግል ውስጥ ሁለት የአብራኩን ክፋዮች ላማራ ህዝብ ህልውና ሲል የገበረ መሆኑ ይታወቃል። በጎንደር ጠቅላይ ግዛት የሚንቀሳቀሱት ሁለት የአማራ ፋኖ አደረጃጀቶች በሐሳብ አንድ ቢሆኑም በአደረጃጀት ልዩነት የተነሳ ብዙ ችግሮች ሲፈጠሩ መቆየታቸው ይታወሳል። ያንን ችግር ለመቅረፍም ብዙ ጥረቶች ተደርገው በቅርቡ በመሪዎች ደረጃ ስኬታማ ንግግር ተካሂዶ ሰላም መውረዱና የአንድነት ዘመቻ ማካሄዳቸው አይዘነጋም። አርበኛ ደረጀ በላይም ስለ አንድነቱ አስተያየቱን ሲቀጥል፣ ስለ አንድነታችን ጉዳይ ያው እንግዲህ ተጀምሯልኝ ለመጨረሻው የአመራር ድልድልና የመጨረሻ እንደ ጎንደር በአንድ እንዲመራ በተጀመረው ፕሮሰስ ያው ሰሞኑ ከዚህ ሁለት ሶስት ቀን እንዲጨረስ እንግዲህ በእግዚአብሔር ፍቃድ እየታገነ ነው። እየሞከርነ ነው። በዚህ ላይ ያው እንግዲህ መሬት ላይ ያለ የጋራ ሰራዊታችን እና ከሱ ላይ አንድ ሁለት ሶስት አባቶች ሆነ ወንድሞቻችን ያው ሰሞኑን አግኝተውን ነበር። በእነሱ ላይም የተመደበ ኮሚቴ ያለ እሱም የጋራ አድርጎ የዚህ ሁለት ቀን እና ሶስት ቀን የአንድነት የአመራር አደረጃጀታችን ያው ግልጽ እናደርጋለን ለውጩም ለውስጡም ህዝባችን በዚህ ልክ ነው ያለ ነገር ግን አሁን እኔ ከእሱ ካላችሁት በማህበር ተጠርንፋችሁ በምትገኙ ሰዎች ብዙ በሽማግሌ መልክ እየመጣ የጠየቀነ ሰው ነበረ ወይን እሸትን ጨምሮ እኔ መዋሸት መደበቅ አልወድም ብዙ ሰው እሱ ላይ ወገንሻ ነው። በቃ ለወንድሙ ሰሜን ጎንደር፣ ደቡብ ጎንደር፣ አለፋ፣ ጣቁሳ ምናምን የሚከፋፍል ሰው አለ። በቃ የሚከፋፍል ጠይቆ የሚመለስ እሱ በመጣው ልክ ታልተመቸው ተጠይቆ የሚጠፋ ሰው አለ። እኔ ብዙ ይሄ ነገር አልፎ መቼም ከዚህ ትግል ወደኋላም እንደ ጉድ አስቀርቶን የምንታዘበውና የምንሰጠው አስተያየት ነገር ይኖረናል። ነገ ፊት ለፊት ልንገናኝ እንችላለን። ደግሞ ብናልፍም ደግሞ ታሪክ ይወቅሳልና ለወደ ግንባርም እኛ እንግዲህ በኋላ ብንጋጭም ብንፋጭም መሬት ላይ ነው፣ ነፃ ቀጠና አለን። እየተሳሳብነ ስጠታችን እየተራረምነ አንድነታችን ይቀጥላል ማለት ነው። በአገዛችሁን ነገዛ ሳናመሰግን አናልፍም። አግዛችሁናል፣ በገንዘብም ይሁን በሀሳብ አግዛችሁናል። ግን ሀሳባችሁ ገፊ አልነበረም። የሽምግልና ውጤታችሁ ገፊ አልነበረም። ሰው እኔ ካጠፋው ደረጃ ጥፍታል፣ ተሳስተሃል። አካሃዲግም ነው። እንደዚህ አይደለም። ምንሰማው መረጃ ቅርብ ነው ተብዬ መነገርን ያለብኝ እንጂ ሽኩቻም ከሱ እንደነበረ ነው። እስካሁንም ሽኩቻ አለ። እሱ ሽኩቻችሁን አንሱ። ለትግሉ ከታሰበ ለጎንደር ለአማራ ከታሰበ ማንኛውም በስጋ በዝምድና አይደለም እንዴ የሚሰርቅ ፋኖ ው ዘመዱላ ኮይን የወንድም አብሮ በዚህ ጥርናፌ የከለለ በዚህ ስሙ ካልተጠራሚል ዳስኮራ ኳለ ከሱ ላይ የሚያስቸግረና ይሄ ነው አሁን ስለዚህ እንደ አማራ ካሰባችሁ፣ ኢትዮጵያ መሬት መጣችሁ እንደ ጎንደር ጎንደር ልታርፉ ጎንደርን ልትደሰቱባት ካረፋችሁ ለወንድሜ ለእንቶኒ የሚለውን ነገር ወይም በጎጥ በሰሜኑ፣ በደቡብ፣ በምዕራቡ የሚለውን ነገር ትታችሁ እንደ ጎንደር ስቡ ሁላችን ስንታገል ለልጆቻችን ብለን አይደለም ቤታችን ይወጣነ ከውስጥ እስከ ውጪ ድረስ ዲያስፖራ ላይ ላለው ወገናችን ማረፊያ መቀመጫ እንዳይመጣ ሀገሩን ተከልክሎ ውስጥ ላይ ያለን ህዝቦች በገዛ ሀገራችን እንዳንኖር ርስታችን ማንነታችን ተነጥቀን ስንሞት ምንሞትበት ቦታ ተደብቆ እየሞትን ነው። በገዛ ሀገራችን እንዳንኖር ተደርገን ነው እንግዲህ ብዙ ዘመናት ነው ያሳለፍነው። ብዙ ጊዜ ነው የአባቶቻችን የቆዩትን ታሪኩን ላንበን ነው የወጣነው። ለዚህ ግን እኔ ሁሉን በጀምላ መውቀስ እንዳይመስልብኝ እንጂ አለ ብዙ ሰው የታዘብኩት አለ። ነገን መሰክራለን። እውነቴን ነው። አሁንም ይቅር ብለን እኛ ይቅር ብለን እንደተመለስ ነው እናንተም በይቅርታ ተደምራችሁ እኔ እውነቴን ነው። እንደው ገንዘብ ቢቀርብን ይሻልናል፣ ድጋ ቢቀርብ ይሻለናል። እኔን የሚመክረኝ ሰው ብቻ ነው በግል አድርጎ የሚመክረኝ ሰው ፈልጋለሁ። እና እና እኛ ወደደም ተጠላም ጎንደር እንደ ጎንደር ጎጃም፣ ወሎ፣ ሸዋ እንደ ወሎ እንደ አራቱ ክፍለ ሀገራት አንድ አማራ ለመፍጠር ነው የምንሮጠው። ጎንደር ብቻው ቢደራጅ የትም አንድም በር አይሰብርም፣ ጎንደርም ነፃ ማድረግ አይችልም። አንድ ስንሆን ነው። አሁን እንደ ጎንደር አንድ ንሆናለን፣ ሲቀጥል እንደ አማራ አንድ ለመሆን ነው ጥረታችን። መገስገሳችን አይቀርም። ጥፋተኛ ጥፋተኛ እየተባለ መሬት ላይ እየተለካካነ በይፋ እየተነጋገርነ በቃ ይሄ እንደስታለ እናንተ እናበስራለን እናንተም እየደወላችሁ የት ደረሳችሁ ምን ላይ ደረሳችሁ እያላችሁ አቅማችን መገንባት ይቻላል። ላደረጋችሁልንና ልንና ወይም ነገር ደግሞ እናንተም ተደራይታችሁ ለምታደርጉልን ትብብር በጣም አመሰግናለሁ ያው የጎጃሙ ትንቅንቅ ዛሬም ቀጥሎ ውሏል። የአማራ ሕዝብ የሕልውና ትግል በአራቱም አቅጣጫ በብርቱ ተጋድሎ ቀጥሎ እየተካሄደ ሲሆን በጎጃም ቀጠና ደጋዳሞት አውራጃ ትናንት የጀመረው ትንቅንቅ ዛሬም ቀጥሏል። በቀጠናው የሚካሄደው ተጋድሎ ወደ ከተሞችን በመስፋፋት ፋኖ ፈረስ ቤት ከተማ ገብቷል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ደጋዳሞት ደጋዳ ላይ ያካሄደውን ውጊያ በታላቅ ድል የታጀበ መሆኑን ገልጾ የጦር መሳሪያ ክምችታችንን ያሳደግንበትን ተጋድሎ አድርገናል ብሏል። ውጊያውን ያካሄደው የደጋ ዳሞት ብርጌድ ቃል አቀባይ ክፍል እንደገለጸው የጠላት ሰራዊት በከፍተኛ ቁጥርና በበርካታ መሳሪያ ታጅቦ ነበር። ነገር ግን የጠላት መሳሪያና የሰራዊት ብዛት ሳያስበረግገን ጠላትን በመጣበት መንገድ አከርካሪው መተነዋል ሲል አስታውቋል። ደጋ ዳሞት አውራጃ ፈረስ ቤት ከተማ አረፋ ተብሎ በሚጠራው ቀበሌ የተካሄደው የዛሬ ረፋዱ ትንቅንቅ ከ15 በላይ የብልጽግናው ጥምር ጦር እርምጃ የተወሰደባቸው ሲሆን እንደ አይነማኞች ገለጻ ደግሞ ከ20 በላይ የጥምር ጦሩ አባላት ጉዳት ደርሶባቸ ተደርጓቸዋል። የብርጌዱ ቃል አቀባይ ክፍል አክሎም እንዳለፉት ተጋድሏችን ሁሉ የዛሬው ውጊያም የትጥቅ ችግራችንን የቀረፍንበት ሆኗል። ከሰላሳ በላይ የነፍስ ወከፍ መሳሪያ ከነሙሉ ተተኳሹ በእጃችን ገብቷል። በርካታ የዲሽቃ ተተኳሽም እንዲሁ በእጃችን መግባት ችሏል። በጠላት በኩል ዲሽቃ ተኳሹን ጨምሮ በርካታ ኃይሉን እርምጃ በመውሰድ የአማራን ህዝብ የሉና ትግል የሚመጥን ድል ተቀዳጅተናል ብሏል። ይህ በእንዲህ እንዳለ በዚሁ የአፋ በአፄ ቴዎድሮስ እዝ ተጋድሎ ስናመራ የብልጽግናው ሰራዊት የኮማንዶ አባላት ሰባት የአፋ ባጽ ቴዎድሮስ አንደኛ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ ቃል አቀባይ ክፍል ፋኖ ሀብታሙ የሶፍ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የጠላት ኮማንዶ አባላት ሙሉ ትጥቃቸውን እንደያዙ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉ ነብርጌድ አለማየሁ ከቤ ሻለቃን ተቀላቅለዋል ብሏል። ፋኖን የተቀላቀሉት የኮማንዶ አባላት አስተያየታቸውን ሲሰጡም ዓለም ላይ ያልተደረገ ጭካኔ ባይናችን ከማየታችን በላይ ምን ልንጠብቅ ነው? የማንም ወንበር አስጠባቂ ሆነን በአማራ ህዝብ ላይ እንዲህ አይነት አስነዋሪ ተግባር ሲፈጽም ማናይም ሲሉ ተናግረዋል። በዚህ የተነሳም የብልጽግናውን የዘር ማጥፋት ጦርነት ተልዕኮ በመተው ወደ ፋኖ መቀላቀላቸውን ገልጸው አስተያየታቸውን ሲቀጥሉም ከዛሬ ጀምሮ የትኛውም የሰው ፍጡር እንደዚህ አይነት እጅግ ነውረኛና የጦር ወንጀለኛ ስርዓት ጋር ሊፋለም ይገባል። ውድ የተከበራችሁ ጓደኞቻችንም ብትሆኑ አጥንታችንን የምንከሰክስለትና ደማችንን የምናፈስለት ግልጽ የሆነ አንድን ብሔር የመጥላትና የማጥፋት ዓላማ ካለው ስርዓት ጎን ቆመን ከንቱ ሞት ከምንሞት እናንተም የእኛን መንገድ ተከታተሉ ሰባቱ በመምጣት ከህዝባችን ጎን ቆመን አብረን ሰው በላውን ሥርዓት እንታገል በማለት ጥሪ አቅርበዋል። የኦሮሞ ህዝብ መርቋ አላዘመተብንም፤ አርበኛ ምሬ ወዳጁ። በአማራ ህዝብ ላይ ዘር ማጥፋት ጦርነት የከፈተው የብልጽግናው አገዛዚ የኦሮሞን ህዝብ የሚወክል አይደለም። የኦሮሞ ህዝብም ይህን ዘር አጥፊ ሰራዊት መርቋ አላዘመተብንም ሲል አርበኛ ምሬ ወዳጁ ተናገረም። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና ባልና ያጼ ምኒልክ ህዝብ ዋና አዛዥ አርበኛ ምሬ ወዳጁ በሰጠው ሰፋ ያለ የቪዲዮ መልእክቱ የኦህዴድ ብልጽግና አገዛዝ የሚፈጽመው ወንጀል የኦሮሞን ህዝብ የሚወክል አይደለም፣ የሚወክለው ይህን ጠባብ ቡድን ነው ያለ ሲሆን ይህ ወንጀል የብልጽግናና የተሸናፊው ስርዓት ብቻ ነው ብሏል። ዘመቻ ደማሌን በማወጅ በብልጽግናው ሰራዊት ላይ ከፍተኛ ወታደራዊ ፖለቲካዊና ዲፕሎማሲያዊ ኪሳራ እንዲገጥመው ያደረገውን ወታደራዊ ቅድ በተገቢው ሁኔታ መርተነዋል ሲል የተናገረው አርበኛ ምሬ ወዳጁ አክሎም ብልጽግናው ካለማቀፉ የጦርነት ህግ ጋር በሚቃረን መልኩ የሚተገብረውን ወንጀል የፋኖ ጦር አይተገብረውም በማለት የፋኖን አሸናፊነት ከወታደር ዲሲፕሊን ጭምር የሚቀዳ መሆኑን ገልጿል። አርበኛ ምሬ ቀጥሎ እስካሁን በነበረው የውጊያ ሁኔታ በቁጥጥር ስር የዋልናቸው የብልጽግና ጥምር ጦር አባላትን በዓለም አቀፉ ሕግ መሰረት ተንከባክበን አሳይተናል። ወደፊትም ይህንኑ ተግባራችንን አጠናክረን እንቀጥላለን ሲል ተናግሯል። አርበኛው የድሮን ጥቃትን በተመለከተ ሲናገርም ብልጽግናው በድሮን በሚያደርገው ጭፍጨፋ ሲቪልን አልተወም። ጭፍጨፋው መድፍ ሲተኮስም ሆነ ድሮን ሲጣል ዋናው ትኩረቱ አማራን መምታት ሀብቱን ማውደም ነው፣ ከተሳካለት ፋኖ ላይ ለማሳረፍ ሲሆን ያ ካልሆነ ግን ከአማራ ገበሬ ከአማራ ሀብት ቤት ላይ ማሳረፍና ዘርፈ ብዙ ውድመትን ታሳቢ አድርጎ የሚፈጽመው ነው ሲል የሥርዓቱን አማራን የማውደም እቅድ ገልጿል። አርበኛ ምሬ ወዳጁ የፋኖን ጥንካሬና ውጊያን በብቃት የመወጣት አቅም ሲገልጽም አማራው አኩሪ ልጆች እንዳሉት በተግባር አሳይቷል። በቅርቡ የተፈጸመውን ጀብዱ ዓለም ተመልክቶታል። ጠላት በአራቱ ማዕዘን ስን መታው ምን ሊሆን እንደሚችል እናውቃለን። የገባው የብልጽግና ጦር የመውጣት እድል የለውም ብሏል። ይህ የሰራዊት ብዛት መቁጠር አስፈላጊ አይደለም ተልባቢ ጫጫ ባንድ ሙቀጫ ነው ሲል የተናገረው አርበኛ ምሪ ወዳጁ የብልጽግናው ሰራዊት እውነት የሌለውና አላማ የሌለው ስለሆነ እኛ ለእውነት የምንታገለው ፋኖች የምንዋጋበት የተቆጠረ አላማ እውነት ያለንን በድል እንደምንወጣውም ቅንጣት ጥርጥር የለኝም ብሏል። እንግዲህ ድቅቅ ካደረግክ እንደነብር ነው እንደነብርን ክት አድርገ ስትመታው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 በአራቱም ማዕዘን ስንመታው ምን ሊሆን እንደሚችል ይሄ የገባ ኃይል ላይወጣ እንደሚችል እውነት ብዬ እነግርሃለሁ። ወደፊት አንተም ለማየት ያበቃሃል። እኛም በዚህ ልክ በልበ ሙሉነት ቃል እንደምገባለህ ሳልጠራጠር ነው ማለት ነው። ጦርነቶች ቆመው ለእርቅ ዕድል እንዲሰጥ ፓትሪያርኩ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ አቡነ ማትያስ በአገር ውስጥ የተፈጠሩ ጦርነቶች ቆመው ለሰላምና እርቅ ዕድል እንዲሰጥ የቅዱስ ሲኖዶስ ጉባኤ የበኩሉን ጥረት እንዲያደርግ ጥሪ አቅርበዋል። አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክታቸው በአገር ውስጥ የሚታዩ የእርስ በርስ ግጭቶች እንዲቆሙና ለሰላምና ለእርቅ እድል እንዲሰጥ የጠየቁ ሲሆን በአገራችን ያለው ያለመረጋጋት በሕዝባችን አጠቃላይ ስነ ልቦና፣ በአገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታየ አይሆንም ሲሉ የተናገሩት አቡነ ማትያስ ችግሩ እየታየ ያለው በዋናነት በአገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ተደርጓል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ ለቅዱስ ሲኖዶስ አባላት ጥሪ አቅርበዋል። አቡነ ማቲያስ አክለውም የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና እድገት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ አባ ጌታዊ ጥሬን አቀርባለሁ ብለዋል። በቤተ ክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉርለት በስፋት ይታያል ሲሉ የተናገሩት አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክታቸው ለተሰየምንለት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው ሲሉ አገሪቱ ላይ የሰፈነው ቀውስና መለያየት በቤተ ክርስቲያንም ተባብሶ መታየቱን አስታውሰዋል። ይህ ክፍተት የእምነቱን ተከታዮች በጥበብ እና በስልት ለማገልገል አለማስቻሉን የጠቀሱት አቡነ ማትያስ ክፍተቱ የሚዲያ ቀለብ መሆኑን ጠቅሰዋል። በእነዚህ አበይት ጉዳዮች እና በሌሎች ጉድለቶች ላይ ፈጣን፣ ቆራጥ እና አዋጭ የሆነ ስራ ካልሰራ ለወደፊት የቤተክርስቲያንን ህልውና ጥያቄ ውስጥ የሚከት ነው ብለዋል። ከዚህም ባሻገር የአገሪቱ የሰላም ሁኔታ መቀዛቀዝ ተጨማሪ ጉድለት በቤተክርስቲያን ላይ እያስከተለ መሆኑንም ጠቅሰው በአገሪቱ ባለው የሰላም እጦት የተነሳ የቤተክርስቲያኒቱ ተከታ ጉዳዮች የመንፈስና የሥነ ልቦና ሰላም ማጣታቸውን የጠቀሱት አቡነ ማቲያስ ለሞት ለጉዳት ሀብታቸው ለዝርፊያና ለውድመት መዳረጉንም ዘርዝረዋል። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምዕመናን አብያተ ክርስቲያናትም በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው ሲሉ ቤተ ክርስቲያንና ምእመኖቿ ላይ እየደረሰ ነው ያሉትን በመልእክታቸው ላይ ጠቅሰዋል። የቅዱሳን ስዕል በአደባባይ እስከ መቅደድ ተደርሷል ሲሉ ትዝብታቸውን የገለጹት አቡነ ማቲያስ አክለውም ቤተ ክርስቲያኒቱ መለያ የሆኑ ንዋየ ቅድሳትና ልብሰ ተክህኖ፣ መዝሙርና ስርዓት አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተዳፈሩ ይገኛሉ። በዚህም ቤተ ክርስቲያኒቱ የገጠማት ያሉትን ወቅታዊ ችግር ገልጸዋል። ድርጊቱ ቤተ ክርስቲያንን ብቻ ሳይሆን የብልጽግና አገዛዝ እስከ ሞት ድረስ እታመንለታለ የሚለውን ህገ መንግስቱንም በቀጥታ የሚጻረር መሆኑን ያስታወሱት አቡነ ማትያስ፣ ሆኖም ግን በህግ የሚጠይቅና የሚያስቆም አልተገኘም ብለዋል። ቤተ ክርስቲያንን በዝምታ መመለ ከት የመረጠች መምሰሏን ያነሱት ፓትርያርኩ መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል ብለዋል። ፓትርያርኩ በመጨረሻም ዓመታዊው እና ቀኖናዊው የቅዱስ ሲኖዶስ አቢይ ጉባኤ በዛሬው ዕለት በጸሎት የተከፈተ መሆኑን ለህዝበ ክርስቲያኑ በእግዚአብሔር ስም እናበስራለን ሲሉ ሃይማኖታዊ መልእክታቸውን ለምእመናን አስተላልፈዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን ላይ እስከምንገናኝ በዚሁ ተሰናበትን። ጤና ይስጠልን።